አስለቅቃት። ቶፊቅ ልቀቀኝ፣ አስለቅቃት። እሺ ምንድነው እምቡርን ቡርን የምትለው? አይኑ እምቡርን ቡርን ስነ ስርዓት ምን ልታመጣ? በቃ ደስተኛ ሆነ እንድንኖር ብዙ መከረ ያለው አልሆንም። ግን ከአሁን በኋላ ደግሞ በቃ ተወኝ፣ ደስተኛ ሆኜ እንድኖርበት ማለት ነው። ቢያንስ ይሄን እንድል በቃ ደስ ብሎኝ ከኔም ሳይሆን በቃ ቤተሰቦችም ሁሉ ደስ ብሏቸው እንዲኖሩ ነው በቃ እየተመኘሁት ያለውና ይሄን ደስታዬን ባታበላሽብኝ ደስ ይለኛል። ዘለህ ምንም ሶፊን ኬትም ልታገኛት አትችልም። ሁለተኛ ሶፊ አጠገብ እንድትደርስ አልፈልግም። መልኩኝ ሶፊ አጠገብ እንድትደውል አልፈልግም። ስለዋለኝ ቶፊ ተረጋጋ። መልኩኝ አሰላሙ አለይኩም። ቤተሰቦቼ እንደምን አላችሁ? በአገር ውስጥም በአገር ውስጥም ያላችሁ ያው እንግዲህ የተፈጠረውን ነገር አይታችኋል። አልተረጋጋም። ያው ቶፊቅ እያደረገ ያለው ነገር በጣም ነው የደበረኝ። ያለው የምሬ ነው እምላችሁ አንድ ሰው የራሱን ምርጫ ከመረጠ መረጠ እኮ ነው። ሁለተኛ መቶ የሰውን ህይወት መበጥበጥ እንደዚህ መዛት ምናምን ነገር እንደገና ደግሞ እሱ መደብደብ ምናምን፣ እኔ ፉፉን ምናምን ሲመታው ምናምን በጣም ነው ያስጠላኝ የደበረኝ። ና ቶፊቅ እንደዚህ ማድረግ የለብህም። የመሬ ነው ምልክ። በቃ አንዴ በጣም ብዙ ጊዜ በጣም ብዙ እድሎችን ሰጥቻለሁ፣ ልትጠቀምበት አልቻልክም። ካሁን በኋላ ደግሞ በቃ ህይወት ይልምራበት። የራስህን ምርጫ መርጠሃል፣ የራስህን ህይወት መርጠሃል። እንዴ ምንድን ነው አድርጊ የምትለው? ቆይ እየመጣ ቤት መረበሽ፣ ደውዬልሃለው፣ ብዙ ነገሮችን እያደረክ ነው። ይሄ ነገር የምሬ ነው በጣም እያስጠላኝ ነው። የበለጠ በቃ እንድጠላህ እያደረክ ነው ያለው። አሁን እያደረክ ያለው ነገር በቃ እኔ እንድወድህ ድጋሚ ተመልሼ እንደ በፊቱ እንድንሆን ምናምን ነገር እያሰብክ ነው። እኔ በቃ አልመለስም፣ እንደ ድሮም ልሆን አልችልም። ምክንያቱም በጣም ብዙ እድሎችን ሰጥቼሃለሁ፣ አንተ ደግሞ ያንን እድል ትጠቀምበት አልቻልክም። እዚጋ እየመጣ ማስፈራራት፣ ልጁን መደብደብ ምናምን አስፈላጊ አይደለም። እና ያው ቢ ሰዎች እንግዲህ ምን እየፈጠረ እንደሆነ ያለውን ሁሉን ነገር የማሳያችሁ የሆና ላይ ግን እኔ በጣም እያስጠላኝ ነው ያለ ማለት። በቃ ከአሁን በኋላ በጣም ደስተኛ ውዬ ነው መኖር የምፈልገው። መጨናነቅ ምናምን ነገር አልፈልግም። ማዘንም አልፈልግም። በቃ እንዴ ማለት ለየትኛው እድሜ ብዬ ነው የምጨናነቀው? አንድ ሰው ሲጠብቅ ጠብቅ የምኖረው ለየትኛው እድሜ ብዬ ነው ማለት? የተሰጠኝን እድሜ በቃ በስነ በጥሩ ነገር በቃ ማለፍ ነው የምፈልገው እንጂ ከእሱ ጋር ሁለትኛ መጨቃጨቅ መፍጠር ምናምን ማልቀስ ማዘን ምናምን አልፈልግም። ከእሱ ጋር ያለው ፓርትም ደግሞ እንዲዛ እንዲሆን አልፈልግም። እሱ ግን እያደረግ ያለው አንዴ ሄዳል፣ አንድ ይመጣል፣ አንዴ እኔን በቃ እየተጣለቃ ነው ያደረገኝ። በፈለገ ሰዓት የሚጠላም፣ በፈለገ ሰዓት የሚያነሳ፣ ወደ ደግሞ በኋላ እንደዚ አይነት ሴት እንደሆን አልፈልግም በቃ ጠንካራ ሁኜ ስራዬን ብቻ በቃ ወደፊት የግል ስራዎችን እየሰራሁኝ ከባለቤቴ ጋር አሪፍ ይሁት አሪፍ በቃ አሪፍ ነገር አላቅም ብቻ ያው የማንኛችንም ሴቶች እንደምናልመው እያለምኩ ነው ያሉት። በአሁኑ ሰዓት ይሄን ህልሜን ደግሞ እንዲያበላሽብኝ አልፈልግም። የምሬ ነው፣ በጣም እየደበረኝ ነው። አንዳንዴ በቃ ላለመናገር የምችሉት ነገር አለ አይደለ? በውስጣችሁ ብዙ ነገር የምትይዙት ነገር። አሁን ግን በቃ መያዝ ራሱ አልቻልኩ፣ በጣም እየተበሳጨሁ ነው። እንዴ በአንተ የተነሳ ጨጓራ በሽተኛ ልሆን እንዴ? ደስተኛ ሁነ እንድንኖር ብዙ መክሬያለሁ፣ አልሆንም ግን ከአሁን በኋላ ደግሞ በቃ ተወኝ። ደስተኛ ሆኝ እንድኖርበት ማለት ነው። ቢያንስ ይህን ድል በቃ ደስ ብሎኝ ከኔም ሳይሆን በቃ ቤተሰቦችም ሁሉ ደስ ብሏቸው እንዲኖሩ ነው በቃ እየተመኘወት ያለው እና ይህን ደስተኛ ባታበላሽብኝ ደስ ይለኛል። ብሮ እኔ ሁለተኛ ጋ ከአንተ ጋር መጥቼ በቃ መለፋ ብድድም መውራትም ምናምንም አልፈልግም። እየመጣ ይሁዴን አትረብሽው እንደገና ደግሞ አትፖስተው እያልኩኝ ደውዬ እንኳን እንደዛ የለም። እንኩን ቪዲዮ የኔን ደስታ ትክክለኛ ትክክለኛው ኖረው ይኖረው ራሱ ያን ነው ቪዲዮ አትፖስተሩ ነበር እውነቱን ስነግረው ማለት ነው። ምክንያቱም እኔ ያሰብኩት በቃ ለቤተሰቦች የማሳወቅ የአሰብኩት በመልካም ደስ በሚል ነገር ነበረ። በቃ ይሄ ያለውበት ነገር አሁን እንዲወጣ መፈልገው በዚህ አይነት ሳይዝ እንዲወጣ አልፈልግም ነበር፣ ግን አውጥተዋል። እንዳትፖስተው ብዬ ወጣ ብዙ ለምኝሃለው፣ አልተውከውም እኔ ምንም አይደለም ችግር የለም። ወደፊት ቀስ በቀስ እንሻላህ ያለውን ነገር ጥርት ብሎ ደስ ብሎኝ እንደምኖርም ስለማሳያችሁ፣ ና አላቅም፣ ጫውኩባችሁ መሰለኝ ስሜታዊ ሁኜ፣ እሱን እሱ ጋር ያለውን ነገር እናንተ ጋር ደግሞ ያው እንደዚህ እንድናገር ሆንኩኝ። አላቅም ተረዱኝ አላችሁ ብዬ አስባለሁ። ማለት አንድ ሰው ደስተኛ ሆኖ ሊኖር ሲጀምር እየመጣ እንቅፋት ምናምን መግባት እየመጡ ማበላሸት ምን ይሉታል? እሺ ይሄኛውን ህይወቴን አበላሽቼ ወደ እሱ ደግሞ ሲቀርበው እየራቀ ይሄዳል። እና ታዲያ እኔ ምን ማድረግ ነው ያለብኝ? እንዲ ተወኝ በቃ። የምሬን ነው የምልህ ቶፊቅ ተወኝ በቃ። እንደ ህጻናትን ቢያንስ ትልቅ ልጅ ሁን በቃ። ትልቅ ነህ ከአሁን ላይ በቃ አስተሳሰብ እንሳፋ አድርገህ የራስህን ህይወት የምትኖርበት ጊዜ ላይ ነው ያለኸው እንጂ እንደ ህፃን የሚያጫወትበት ጊዜ ላይ አይደለም ያለሁ። እኔ በጣም ብዙ ጊዜ ይቀርብህ ያለው ነገሮችን በጣም በተደጋጋሚ ያበላሽታል። ከአሁን በኋላ ደግሞ በቃ የራሴን እርምጃ ለመራመድ ስሞክር እየመጣ ህይወቴን አታበላሸው ማለት ነው። እኔ ከዚህ ውጭ ምንም ነገር ልልህ አልችልም። ያው ቤተሰቦቼ የተፈጠረውን ነገር ማሳያችሁ ይሆናል

ስማ ና እኔ ወጣጤ እንዳልሆንኩ በደንብ ታውቃለህ። ና ቆማሩ፣ ና አንተ አፈስነህ ስርዓት ይኑረው እሺ፣ ተረገጉ። ና ቶፊቅ፣ ና ብዙ እምትነግርህ ነገር አለ። ስማትሽ ስማት፣ እንደዚህ አትዝለልሽ። ዘለህ ምንም ሶፊን ኬትም ልታገኛት አትችልም። ሁለተኛ ሶፊ አጠገብ እንድትደርስ አልፈልግም። ሶፊ አጠገብ እንድትደውል አልፈልግም ቶፊቅ ተረጋጋ። ምን ልኩን? ቶፊቅ ተረጋጋ። ምን ልኩን? ምን ታመጣለህ? ስልኳ ላይ እንድትደውል አልፈልግም። ምን ታመጣለህ? ሶፊ፣ ችግር የለውም። አምስት ደቂቃ ሰጥሻለሁ። ሁሉንም ነገር አስረድተሽ ከዚህ በኋላ አይኑን ማየት አልፈልግምሽ። በአንተ ጉዳይ ከእሷ ጋር መጨቃጨቅ አልፈልግም። አሁን ሁሉንም ነገር ትሰማለሽ። ቶፊቅ፣ እኔና አንተ መጨረስ ባለብን ልክ እንጨርሳለንሽ። አሁን ድንጋይ እንጨርሳለን። ስነ ስርዓት አስረጁኝ፣ ሁሉንም ነገር

ስለዚህ እኔ የኔ ካሜራ መያዝ ምንም እንትን ትንሽ እክል እሺ፣ ካሜራው የራሱ ጉዳይ እሺ። ልጅየው ለምን አመጣሽው? በመጀመሪያ አንደኛ ተረጋጋ። ለምን አመጣሽው ስጠይቅሽ፣ ብቻዬን እኔ ምን አወራው ወሬ ስላለ ነው። ምንድነው? አንተ ብቻ እራስህ የምትጫውን ብቻ የምታዳምጠው ለምንድን ነው ወጠጤ ጋ ነው ይዘሽ የምትመጪው? ከዚህ ያሽኮለለ የምትይው ጋ ነው የምታመጭኝ? ስነ ስርዓት ይዛ ወራ። ምንም ስነ ስርዓት አይደለም። በቃ እሱን እንድትሰድቡ አልፈልግም። አንደኛ እሱን እንድትሰድቡ አልፈልግም። ሁለተኛ ደግሞ ለምትናገራቸው ቃላቶች መቆጠብ አለብህ። ዝም ብለህ አፍ እንዳመጣልህ አትናገር። እኔ ጋ እዚህ ጋር የጠራው በቃ ማወራት ነገር ስላለ ነው። ሁለተኛ ደግሞ ትናንትና ደውዬልህ ነበረ እንዳትፖስተው እያልኩ ነው የፖስተትከው። ያንተ ምንም አለማድረግ ምንም አይመስልም መሰለኝ። የራስህን ብቻ ማዳመጥ ትክክል አይደለም ቶፊቅ። አፍክን እንዳመጣልህ አታውራ። በጣም ውሸታ ምናምን እያልክ እየቀባጠርክ ነው። እና ለምን እሱ የለም እሱ ካለ እንደማትመጣ ስለማቅ ነው እኔ እሱ የለም ያልኩ ለክ። ስለዚህ ወደ ዋናው ነገር ስንገባ አንዴ ወደ ዛን እንሂድ። እዚህ ጋር ጣዩ ያቃጠለኝ ስለሆነ ቶፊቅ ጀማ መሰብሰቡ ነው የመጣው። ለቶፊቅ እሱ ጀማ መሰብሰብ እፈልግ እሱ ጀማ መሰብሰብ አለ መሰብሰብ አንተን አይመለከትም አንደኛ፣ ማለት ነው። ሁለተኛ ደግሞ አንተ የራስክን ምርጫ መርጣል ቶፊቅ መርጣል አይደለ? እኔን ደግሞ በምፈልግ ሰዓት ምሰድ ወይ በምፈልግ ሰዓት ደግሞ የምታሞግሰኝ ልጅ አይደለም። አይሳድብሽ። እሱን ተው። እኔ እዛ በቃ ማለት የሄድኩበት አላማ የንትን ስለሆነ ነው ችዬ ዝም ያልኩት። ገባህ አይደለ? ከአሁን በኋላ ደግሞ እኔ የድሮ ሶፊ አይደለሁም። እንድታቅ ምፈልገው ነገር ማለት እኔ ብትልም አልሆንም። እኔ እንደ ድሮ ብትል አንተ አዛው እንኳን ቢኖር ራሱን እንደ ድሮ አልሆንም። ገባ። ስለዚህ አሁን እዚህ ጋር አንደኛ እኔ ነግሬህ ይሄ ነገር የአሁኑ ነገር እንዲፈጠር ስላልፈለግኩ ነው አይደለ እዛ ቦታ ላይ ነግሬህ፣ በቃ የራሴን ህይወት ልጀምር ነው ብዬ የመጣሁት ሁለተኛ ደግሞ በቃ ቤቴ ጋ ደውለ ማነው ሲጀመር እንደ ደውል ላይ ያልፈልግ ካሁን በኋላ ማለት ነው። ቤቴ ጋ ደግሞ እየመጣህ እንድትረብሸኝ አልፈልግም። እየመጣህ እንድታስደብረኝ አልፈልግም። እኔ በአንተ የተነሳ ብዙ ነገር መሆን አልፈልግም። ገባ ለአንተ መልካም ነገር ነው መመኝልህ፣ ለእኔም ደግሞ መልካም ነገር መመኘት አለብ ዚቃ ዝም ብሎ ቃቃ ጨዋታ ምናምን አይደለም፣ በቤተሰብ የተያዘ ጉዳይ ነው። ገባ ቤተሰቦችን ደግሞ ማስቀየም ሆነ ማስንትን ማለት አልፈልግ። ይሄ ብዙ ነገር እንትን ብያለሁ። አሁን ደግሞ ዋነኛ የጠራሁ ጎረምሳ ዋነኛ ጎረምሳ ምናምን በቃ አትበላ ቆንጅዬ ወጣቴ ሸበላ ምንም አይመለከትም ይሄ። ስለዚህ እንዳንድና አሁን በቃ እንዳንድ እንዳንድ ትልቅ ሰው ምታስብ ከሆነ እሱ ጋር የደበረው ነገር ስላለ አንተ ባለህበት ጭራሽ የደበረው ጋር እሱን ካለ አንተ ተረጋጋ። ጭራሽ ከምሪኩ ተረጋጋ፣ ተረጋጋ፣ ተረጋጋ ለዛ የሚያዩት ይሄ አይላክ እዚህ ጋር የጠራሁት በቃ እሱ የደበረው ስላለ በትናንትናው ነገር ስለደበረው የደበረው የደበረዋት በእኛ ስር ጊዜ ለምን አፈር ደሚያ ይበላ ይመለከተኛ? እሱ ስን ስለደበረው ደበረ ከፋሻ እሱ ጦስ ነው። እሱ ማለት በቃ ግማሽ ግማሽ ጎኔ ስለሆነ እሱ እሱ እንዲደብረውም ሆነ እንዲከፋውም ሆነ ማንም ሰው ደግሞ መጥቶ አፉን እንዲከፍትበትም ሆነ አልፈልግም። ሲገባ በእኔ ዙሪያ ነው እሱ ሊከበር የሚችለው። እኔ ካላስከበርኩት ማንም ሊያስከበሩ አይችልም። በእኔ የተነሳ ደግሞ እንዲደብሩ አልፈልግም። በቃ ደስ እንዲል። አዎ ፏድ፣ ፏድ በአንቺ በቃ በማንም የተነሳ እንዲደብርብኝ አልፈልግም። እንድነካም አትፈልግም። አሁን ላይ እዚጋ ቁመን ማውራታችን እንትን አይደለም ቶፊቅ በቃ እሱ እሱ ሲመጣ ምንም ነገር እንድሰደው አልፈልግም። ከሱ ፊት ማውራን ዝም ብለህ መስማት አለብህ። እህ አይደለም ቶፊቅ? ስሪ እሱ ፊት ዝም ብዬ ልስማ? አዎ፣ ምክንያቱም ይሄ ይሆቴ ነው። ይሆቴ ደግሞ እንዲበላሽ አልፈልግም። ባንቲ ግን ሳ በቃ ባንቲ ግን፣ አዎ በጣም ነው የተለየ ቦታ ያለው። በጣም ነው እንጀር ማረገ። በጣም ነው የሚያዝናናኝ። በጣም ነው የሚንከባከበኝ። ለእኔ በጣም በቃ ለኔ እንዲናገሩበት አልፈልግም። እኔ ደግሞ እሱ እንዲናገሩብኝ አልፈልግም። ኧረ እባክሽ አጣልሽ ናፉ አይ፣ ቀድም አሁን አይበቃሽ ሶፊ? አይ ይዤሽ ለይ ነው የመጣሁት እሱ ጋር ልጨቃጨቅ፣ ላወራ አይደለም። ባይሆን ግን ትላንት መኪና ውስጥ ስለ ስዳር ምናምን እያወራህ ነበር፣ ስለ ሀላል እያወራህ ነበር። ስዳር በልህ አይደለም የሚጀመረው፣ ገባህ? ገና ለገና ከኔ ጋር መሆኗን ሰምተህ ለይዞህ ነው የመጣኸው። ሶ በዛ መልኩ አታገኛትም ሶፊ። ልቀቅ፣ እያወራናት ነው እያወራን ነው፣ ልቀቃት ለወስዳት ነው የመጣው ቶፊቅ። ወሰድክም አልወሰድክም አሁን ለእያዋራ ነው። ተንቀሳቀስ። እኔ እኔ ነው ተንቀሳቀስ እያልክ ያለው ነው። እያዋራ ነው። ተንቀሳቀስ። አይ ነው ማለት እንዲቆርጥልህ ነው። ባይዜ አምስቱንም ደቂቅ የሰጠው ልቀቃት። እሺ፣ እንዲቆርጥልህ አ ለቀቃት። ቶፊቅ ንገሪ። ለቀቃት። አስለቀቃት ቶፊቅ፣ ልቀቀኝ። አስለቀቃት ቶፊቅ፣ ልቀቀኝ። አስለቀቃት፣ ልቀቀኝ። እሺ አሁን እናውራበት። ይሄድ አሁን ቅድም ደብሮኛል ምናምን ያልክ ነበር እና ትናንትና ለምን እንዳስደበረክ ለምን ቪዲዮናት ፖስት እያል ነው እንደ ፖስት ነገረው እና እኔ ደግሞ ከአንተ ምንም ነገር እንዲደብቅ የምፈልግ ነገር ማለት ምንም ነገር የምደብቅ ነገር የለም። ባይዚ ከአንቺ መስማት ፈልጌ ሳይሆን ቶፊቅ ቁርጡን እንዲያውቅ ስለምፈልግ ነው እንድትነግሪ ያደረግኩት እንጂ አንቺ ሳላምንሽ ቀርቼ ምናምን አይደለም። ባይዜ ከነገርሽ ለእኔ በቂ። መሄድ እንችላለን። የት ነው የምትሄድ? መሄድ እኛ ብዙ ብዙ ለአዋራህ ነው ብላ ነው ሰው ትቼ እንግዳ ትቼ የመጣሁት ላውራት። አንተ መታህ አትለጠፍ እዚህ እኔ ነኝ የተለጠፍኩት። ለዛ ነው እየከነፍክ የመጣ ብቻዋ መስሎ ብቻዋ ናት ብለ አስበ። መቼም ሲጀመር ከዚህ በኋላ መቼም ብቻውን ልትሆን አትችልም። ገባ ሲጀመር፣ አትምጣ ቤት ድጋሚ። ቶፊቅ እሷ ቤት ሁለተኛ እንዳትመጣ እ እንዳትመጣ እሷ ቤት። ልታስቆመኝ ነው ብመጣ ቶፊቅ ማስቆሙ ገርሞ ነው። ቆይ ልታስቆመኝ ነው ከሷ ቤት ብመጣ? አንተ ማስቆሙ ገርሞ ነው። ምንጣትም የለብም ቤቴ ጋር የምትመጣው። በቃ እኔ ሆቴል እንድታበላሽው አልፈልግም። የኔም ፋንታ ነው። እሱ እየተናገረ ያለው እኔ ስነግርህ ስለማሰማ ማለት ነው። ለምንድን ነው የማይሰማሽ? አንተ በጉልበት ነው እንዴ? ብታስበው። ስማ፣ ሶፊ የቀረሽ ነገር አለ ወይ ቶፊቅ ምናምን አትበል። ከጨረሰ እኔት ሶፊ፣ ብዙ ነገሮችን በጊዜ ለማስተካከል ጊዜ እንዳይረፍድብን ማስተካከል ያለብን ነገር አስተካክልች። በልህ ምንም አታመጣም። እኔ እኔን የምትፈልገኝ ከሆነ ደውልልኝ፣ ብቻዬን ደውልልኝ።

ባይዘይ ሶፊ ቅድምም እየተናገርኩ ነበር። ሳላምንሽ ቀርቼ አይደለም፣ አይ ልኩን ወይ ሆነ ቦታውን እንዲያውቅ ስለምፈልግ ነው። በቃ እኔ ደግሞ እንድታምኚ እፈልጋለሁ። ሁለተኛ ደግሞ በቃ መጠረግ ያለበት ነገር ይጠረጋል፣ ይጸዳል። አዎ፣ ስለዚህ በቃ እንዲደብረው ሆነ ጥርጣሬ በሁለታችን መሀል ደግሞ ጥርጣሬ እንዲኖርም አልፈልግም። በቃ ደስ ብሎን ምናምን ወደ መራሃፋችን በደስታ እንድንገባ ነው የምፈልገውና በቃ ባይዘይ አንድ እርግጠኛ ሆኜ የምነግርሽ ነገር አሁንም የልጅ የልጅ ስራውን መስራቱን ይቀጥላል ብዬ አስባለሁ። ይቀጥላል ግን ደግሞ እራሳችንን ልናስቆም ከዚህ በኋላ ከዚህ በኋላ አንቺ ጋር የሚደውል ከሆነ ቀጥታ ለእኔ ንገሪ ሶፊ። ትናንት እንደደወለልሽ ከዛ በኋላ እንኳን እንደደወለልሽ አልነገርሽኝም። ስለዚህ ቤት ሊመጣ ይችላል፣ የሆነ ነገር ሊያደርግ ይችላል፣ እኔም ጋር ሌላ ነገር ሊሞክር ይችላል። እኔ ጋር ስላለው ነገር ስጋት አይግባሽ፣ ምንም ነገር ችግር የለውም። እንደእኔ መውጣት ያለብኝን ነገር እወጣ። ሶፊ አንቺ ጋር የሆነ ነገር ካለ የሆነ ነገር ይጣላሉ ምናምን ምናምን ብለሽ ሳትነግሪኝ እንዳትቀር፣ ያለውን ነገር ዘ ኦል ነገር። ከዛ በኋላ አይ ምንም አንተ በቃ አንተ ራስ ክንጠብቅ፣ እኔ ደግሞ ያለውን ነገር ማለት በራስ የመጣውን ነገር ራስ ይመልሳለሁ። አንተ ግን እንዲደብር አልፈልግም። ደስተኛነቱን ነው የምፈልገው። በዚህ ማለት እሱ በሚያደርገው ነገር እየገባ ምናምን በቃ የሆነ ሙድህ እንዲከነስ ምናምን አልፈልግም። ማለት እንዳየሽው እኮ ነው። ከማበድ ውጪ ምንም አማራጭ የለውም። ያበደ ይመለሳል ነው። የትም ቢመጣ የትም ቢመጣ እብደቱን ነው የሚቀጥለው። ከዛ በኋላ እስኪ የሚያደርገውን ነገር እኔ ነግሬሻለሁ። ለአንቺ መናገር አይጠበቅብኝም። ማታ ብዙ ነገር ብሎኛል። ለእኔ እስቲ እሱ ያድርገውና፣ ማለት ከተደዋወላችሁ በኋላ ተጣልታችኋል እንዴ? ማለት አስቀያሚ ቃል ተናገረ። እኔ እና እሱ ተደዋውለናል። ችግር የለም። እኔ መፍታት ባለብኝ ልክ እፈታለሁ። ከዚህ በኋላ ግን